የወለድኩት ከአዲስ አበባ ሩቅ አይደለም። እዚህ ደብረ ብርሃን ነው። የልጅነት ጊዜን ያሳለፍኩት በጥሩ ሁኔታ ነው። ከራሴ ጋር የምሆንበት ጊዜ፣ ዝም የምልበት ጊዜ ምወዳለሁ። እንደገና ደግሞ በእድሜ ኩያዬ ከሆኑ ጋራ መጫወት፣ እድሜያችን የሚፈቅደውን መጫወት፣ ከጓደኞቼ ጋር አብሮ መብላት እንዳልኩ ከከተማ ወጣ ብሎ ሽርሽር መሄድ ረጅም ጉዞ መሄድ በልጅነቴ በጣም ማዘወትረው ነው። አንደኛ ደረጃ ትምህርቴን የተማርኩት መድኃኔዓለም ትምህርት ቤት ነው። ሁለተኛ ደረጃ ትምህርቴን የተማርኩት ድሮ እንጦጦ ነበር የሚባል ማነው ተፈሪ መኮንን ነበር የሚባለው እንጦጦ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። ከዘጠኝ እስከ አስራ ሁለት የተማርኩት አዲስ አበባ የመጣሁበት እኔን ያሳደገችኝ የእናቴ እህት የእናቴ እህት አክስቴ ማለት ነው አዲስ አበባ ስለምትኖርና እሷ ምንም እንኳ ያልተማረች ብትሆን እያሳደገችኝ እኔን ማስተማር ስለፈለገች በዚህ ምክንያት ነው ከደብረ ብርሃን ወደ አዲስ አበባ መጥቼ እንደነገርኩ መድኃኔዓለምና እንጦጦ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትምህርቴን ያጠናከርኩት ማለት ነው። ከአስራ ሁለተኛ ክፍል በኋላ ያለኝውን ያለኝን ህይወት ወይም የስራ ምርጫዬን ብዙ ጊዜ በጳውሎስ ሆስፒታል አጠገብ ስለማልፍ ስወጣ ስገባ ስላክም ምንም ስል ጋዋን ለብሰው ፈረንጆችም ኢትዮጵያውያንም ሐኪሞች እዛ ግቢ ሲንጎራደዱ መላእክት ናቸው ከሰማይ ወርዶ እዚህ ግቢ ሚዘት እያልኩ በቃ በጣም ፍቅር አሳደረብኝ። ይሄ ጋዋን የመልበስ ሐኪሜ መሆን በቃ አሳደረብኝ። ስለዚህ ልክ ማትሪኬ እንደጨረስኩ ማትሪኬን ጥሩ ውጤት እንዳመጣ ስኮለርሽፕ አገኘሁ። ውጭ ሀገር ስኮለርሽፕ አገኘሁ። እንደምታውቀው ሕክምና ሶስት ደረጃዎች አሉት። መጀመሪያ አጠቃላይ ሀኪም ነው የምትሆነው፣ ጂፒ እንለዋለን፣ ጄኔራል ፕራክቲሽነር። ከዛ በኋላ ሀገርህን ታገለግላለህ። ከዛ በኋላ ደግሞ ስፔሻላይዜሽን ያኔ ጥቁር አንበሳና ጳውሎስ ብቻ ነበሩ ስፔሻላይዜሽን ኢትዮጵያ ውስጥ ጠቅላላ የሚያስተምሩት ጀርናል ፕራክቲሽነር የሰራሁት በፖሊስ ሆስፒታል ነው። ፖሊስ ሆስፒታል ጥቁር አንበሳ ለስፔሻላይዜሽን ላከኝ ማለት ነው። ብቻ ህይወቴ ዝም ብሎ ሰክሰስፉል ይሆናል። ምንም በቃ ስትሬት ፎርወርድ ነው። በቃ ምንም እንትን የለው እና እግዚአብሔር እየረዳኝ በቃ እዛ ፖሊስ ላከኝ። ማን ነው ጥቁር አንበሳ ስፖንሰር አድርጎ፣ አራት አመት ጥቁር አንበሳ የአጥንት ቀዶ ጥገና ትምህርቴን በሚገባ ተምሬ ጨረስ ግራጁዌት አረግኩ። ተመልሼ ወደ ፖሊስ ሆስፒታል ስፖንሰር ስላረገኝ እሱ ከፍሎ ስላስተማረኝ ማገልገል ጀመርኩ ማለት ነው። ከዛ በኋላ ወደ ጳውሎስ ሆስፒታል ተዛወርኩ ወዲያውኑ ረዳት ረዳት ፕሮፌሰር ሆንኩ ማለት ነው። መቼም አገራችን በእኛ ላይ ኢንቨስት ያደረገችው ቀላል አይደለም፣ በእውነት መንግስታችንም አገራችንም። ግን የአቅማችንን እኛም ደግሞ አገልግለናል። ከዛ ውስጥ ለምሳሌ ቅድም እንደነገርኩ ጳውሎስ ሆስፒታል የትምህርት ክፍል አልነበረውም የአጥንት ስፔሻሊስት፣ እና እኔና ጓደኛዬ ጋር ሌሎችም ሆነን ተከፈተ ማለት ነው እና አሁን የአጥንት ስፔሻሊስቶች ባለፈው እሁድ ሸራተን ለስድስተኛ ጊዜ አስመረቀ ጳውሎስ ለስድስት ዓመት በየአመቱ ቢያንስ አስራ ሁለት አስራ አምስት ሲሆንም ደግሞ ሀያ ሐኪሞች ስፔሻላይዝድ አድርገው አገራችንን እንዲረዱ እያስተማርን አስመርቀናል። በዚህ በጣም ደስ ይለኛል። በፊት በእኛ ጊዜ የአጥንት ሐኪም ሀያም ሀያ አምስትም አንሞላም ነበር። ዛሬ ወደ ሶስት መቶ ልንደርስ ነው። ለኢትዮጵያ ማለት ነው፣ ጠቅላላ በሀገሪቷ ላይ ሱማሌ የነበረውን ችግር ታውቃለህ። ከኢትዮጵያ ከየሆስፒታሉ ሰዎች ተመርጠው ወደ ሱማሌ ሄደን በነበረው ችግር የተጎዱትን ሰዎች ለመርዳት በውጭ ጉዳይ ሚኒስቴር ጤና ጥበቃ ተጠይቆ ጳውሎስ ተጠይቆ እኔ ከአጥንት ክፍል ሌሎች ጓደኞቼ ከተለያየ ስፔሻሊቲ አብረን ሄደን አንድ 15 ቀን ሞቃዲሾ አገልግለናል። የሰሜኑ ጦርነት የነበረ ጊዜ በደብረ ዘይት በአሁን ስፔሻላይዝድ የመከላከያ ስፔሻላይዝድ ሆስፒታል የመጡትን ቁስለኞች ስንረዳ ነበር። ከዛም ደግሞ ሚሊኒየም ተከፍቶ ነበር ትዝ ይላቸዋል፣ ቁስለኞች እዛ ይመጡ ነበር። አገሬን በዛ መልኩ የአቅሜን ያክል አገልግያለሁ። በሕክምና በጣም ደስ የሚለኝ ነገር መቼም የውስጥ ሰቲስፋክሽን ነው። እኔ ሕክምና ሞያውን እኔ እንጂ ማለት በጣም አላጋን ነው እንጂ የማልጠግበው ስራ ነው። እውነት ነው የምነግርህ። ህክምና አንዱ ሳትስፋክሽን ነው ለህይወትህ ሰርተህ ቤትህ አደ ኢንድ ኦፍ ዘዴ ቤትህ ስትገባ ሰው ረተህ ነው የምትገባውና ደስ ይልሃል። ቤትህ ስትገባ ዛሬ እንዴት ዋልኩ ስትል የተሰበረ ረተህ ሞራሉ የወደቀ የተጨነቀ ምናምን ረተህ ውለህ ቤትህ ስትገባ እሱ የህይወት ሳትስፋክሽን ይሰጣል። አንዱ ይህ ነው። መንግስትም ሆነ መስሪያ ቤቴም ያላሳለሰ እንትን ነው ያደረገልኝ። ፌቨር ነው ጥሩ ነው ያደረገልኝ። እኔ አጠቃላይ ሀኪም ነበርኩ፣ ስፔሻሊስት ሆንኩ። ስፔሻሊስት ላይ ብቻ አልቆመም፣ ረዳት ፕሮፌሰር ሆንኩ። እንደገና አሁን አሶሺዬት ፕሮፌሰር ነኝ፣ ሲኒየር ኮንሰልታንት ነኝ። ይሄ ሁሉ ለኔ እንትን ነው፣ ሪሊ ጥሩ ነው በጣም እና ይሄ ትልቅ ክሬዲት ነው ለኔ ብዬ እንትን እላለሁ። እና እነዚህ ነገሮች ናቸው በምንሰራቸው። አሁን እንዳልኩ ለምሳሌ ደብረ ዘይት በሰራ ነው። እንደገና ሚሊኒየም ሆስፒታል ውስጥ በዛ የችግር ሰዓት ሰርቲፋይድ ሆነናል፣ ሰርቲፋይድ ሆነናል። እሱ ብቻ አይደለም በኮቪድ ጊዜ አስቸጋሪ በሆነ ጊዜ ስንሰራ መንግስት እውቅና ሰጥቶናል። በሱ ይሄ እኔ አገሬንም መንግስቴንም የማመሰግንበት ጉዳይ ነው። የኢትዮጵያ ወጣቶችን ወደ ሕክምና ሙያ የሚገቡትን የምመክረው አንደኛ ለሞያው ፍቅር ራሳቸው መጠየቅ አለባቸው። አንድ ይሄ ነው። ሁለተኛው ትዕግስት ወሳኝ ነው ትዕግስት ወሳኝ ነው። ትዕግስት ከስራ ባልደረቦቼ ጋር ሁልጊዜ አልጋ በአልጋ አይሆንም። ህክምና ከስራ ባልደረባ ጋር ብቻ አይቆምም። ችግር ያለው፣ የተጎዳ፣ የቆሰለ፣ የተለያየ ህመም ያለው ችግር ይዞ ነው የሚመጣው ታካሚ ማለት ነው። ለሱ ፍቅርም ትዕግስትም ያስፈልጋል። ይሄ ወሳኝ ነገር። ሌላው ሶስተኛው ነገር ህክምና አንዴ ግራጁዌት ካረክ በኋላ ዝም ብለህ በልምድ ዝም ብለህ ጠዋት ወጥተህ ቢሮ ገብተው ማታ የምትገባው አይደለም። ራስን አፕግሬድ ማድረግ ያስፈልግ፣ ማንበብ ያስፈልጋል። ለዛ ደግሞ የህይወት ዲሲፕሊን ወሳኝ ነ